ሰላም ውድ ተመልካቾቼ በያላችሁበት ሰላማችሁ ብዙህ ት ትበልልኝ እንግዲህ ፅጌ ታማ ወደ ሆስፒታል እየገባች ነው። ዛሬ በጣም የሚያስደነግጥ ነገር ተፈጥሯዋል። እንግዲሁም

ሀይለብ መጥተዋል። እንግዲህ ዳኒና ሀይለብ ሜሪ እንግዲህ ተፈጧሉ ማለት ነው። ወደ ጽጌ መግባት አችልም አይሆንም ብላ እንግዲህ ሜሪ በጣም በሀይል ስትናገርና ስትቆጣ እናያለን ማለት ነው። ቤቲ ልታረጋጋም ብትሞክርም በጣም ከባድ ሆኗል። እንግዲህ ዳኒም በጣም በሃይል እየተናገራና እየተቆጣ ይገኛል ማለት ነው። እና በጣም በሚያሳዝና ሁኔታ ጽጌ ራሷን ስታ

ሐኪም ቤት ገብታለች ማለት ነው። በጣም በሚያሳዝነው ሁኔታ እነሱም ተጨንቋል፣ ሜሪም ተጨንቃለች። ዳኒም በቃ ይሄ ሁሉ ነገር የተፈጠረው በእኔ ጥፋት ነው አለ። ዛሬ ብቻ ዳኒ ጥፋቱን ሲያምን አየ ነው በቃ ሰማ ነው። እንግዲህ እዚህ በዚህ ድራማ ውስጥ ራሱን እሱ ንጹ አርጎ ነበረ፣ እዴ ሁሉም ጥፋት ወደ ጽጌ ነበረ እያዞረባት ነበረ። ዛሬ ግን የሚገርማችሁ ነገር ውድ ተመልካቾቼ ካያችሁት እንግዲህ ዳኒ ይሄ ሁሉ የራሴ ጥፋት ነው፣ የኔ ጥፋት ነው

ምን ላድርግ እያላ በጣም እየተጨነቀ ይገኛል። ታዲያ ጽጌ ምን ላይ ነው ያለችው የሚለውን ነገር

አብረን የምንመለከት ይሆናል። ለቤት አዲስ ከሆናችሁ ሰብስክራይብ እያረጋችሁ ተቀላቀሉኝ። እንዲሁም ያው ነባር የሆናችሁም ቪዲዮን የምትመለከቱ ሁላችሁም እህት ወንድሞቼ፣ ያገሬ ልጆች ላይክ እያረጋችሁ ጀምሩ አበረታቱኝ እላችኋለሁ። ወደ ቪዲዮ ወስዳችኋለሁ። ምንድን ነው የተፈጠረ የምርሆን ነገር አብረን የምንመለከት ይሆናል። እንግዲህ አብረን እንመልከት ወደ ቪዲዮ

ዶክተር እባክህ አንዴ ብቻ ደህና ብቻ ነው እንግዲህ በጣም በሚያሳዝነው ነገር በእኔ ጥፋት ነው በእኔ ምክንያት ነው እንደዛ የሆናቸው ዶክተር እባክህን አንዴ ብቻ ዳና አድርጋት እንግዲህ ዶክተር ከማከም ውጭ እሱ እንትኑን አይመልስ ምንድን ነው ነገሩ እንዴ ሜሪ በጣም በቃ ሹፌሯን ራሱ ቶሎ ንጂ

ምናምን ምናምን በቃ ሃይላይት በሆነ መንገድ በጣም

ሆት ሆና ነው እንትን እያደረገች ያለችው። ጽጌ እስካሁን መንቀት አልቻለችም። ዳኔ፣ እኔ ምን ላድርግ? ምን ቢሆን ነው የሚሻለኝ? ይሄ ሁሉ በእኔ ጥፋት ነው። የባክሽን ጽጌ ንቅልኝ ብሎ አብለምንም። ያው እንግዲህ ጽጌ ራሷን ስለ ሳተች መንቃት አችልም። እኔ የሚለው እዚህ ድራማ ውስጥ ሜሪ ባት ኖር ኑሮ ድራማው ይህን አይል ይቀጥላል ብዬ አላስብም። ለምን? በጣም እንትን አርጋ የምትተው ነው ያለችው ሜሪነት ማለት ነው። በጣም ጎበዝናት። በጣም ነገሮችን ፍክስ ማድረግ ትችላለች። ማስተካከል ትችላ

ትችላለች ምናምን ና እንደዛ እያደረገች በጣም እንዲሰሩበት እያረገች ያለበት ቦታ ነው ማለት ነው። መጀመሪያ ሜሪ ነች ከጽጌ ጋር የነበረችው እንግዲህ ጽጌ ያን ሰዓት ሜሪ ብላ ዞር ብላ ነው ራሷ አንስታ እየወደቀችው ማለት ነው።

እና እናም ውድ ተመልካቾች ዳኒ እና ሜሪ የሚይዙትንም የሚጨብጡትንም ነገር አጥቷሉ። እንግዲህ ዶክተሩ ምን እያላቸው ነው ዶክተሩ ለእነሱ የሚያረጋጋውን ነገር ምን እየተናገረ ነው የሚለውን ነገር በቪዲዮ ያስቃናችኋለሁ። እንግዲህ እናንተን ቪዲዮዬንና ሀሳቤን ከወደዳችሁ ላይክ አድርጉኝ እላችኋለሁ። እንግዲህ አዳዲስ የሆናችሁ ደግሞ ሳብስክራይብ እያረጋችሁ ቤተሰብ ሆኑላችኋለሁ ወደ ቪዲዮ

እንግዲህ እኔ ነኝ ጥፋተኛ። ከኔ ውጭ ማን ጥፋተኛ ሊሆን ይችላል? በእኔ ምክንያት ነው እንደዚህ የሆነችው ብለው ዳኒ በጣም ተጨንቋል። ሜሪ ደግሞ ራስህን ጥፋተኛ አታድርገው በቃ ብለዋለች እንጂ ዶክተሯ ዶክተሩም ደግሞ ተረጋጉ፣ በቃ እሷን እንርዳት፣ እናክማት እናንተ ለምንድን ነው ማትረጋጉ?

ተረጋጉ፣ እንደዚህ ከሆናችሁ ለሷም ጥሩ አይደለም ብላለች ሜሪም። በጣም እየደከመኝ ነው በጣም እያመመኝ ነው እያለች ትገኛለች ማለት ነው። በጣም በሚያሳዝነው ሁኔታ ሜሪ በጣም ተጨንቃለች። በጣም በጣም በጣም ተጨንቃለች ከሚባለው። ጽጌ ሻይ፣ እባክሽን ንቂ፣ አንድ ጊዜ ብቻ ንቂ እያለችሁ ትገኛለች፣ እየለመኖች ትገኛለች። ጽጌ ግን ልትነቃ አልቻላችም ማለት ነው። እንግዲህ ዳኒ በጣም እያለቀሰ ነው፣ በጣም አዝኗል። እኔ ነኝ ጥፋተኛ

በዚህ ሁሉ ተጠያቂ እኔ ነኝ እያላ ነው። ሜሪ ደግሞ ራሴን ተጠያቂ አታርግ እንደ ጥፋተኛ አትቁጠር ብትለውም ዳኒ እኔ ምንድን ነው የማረገው የሆነ ነገር እንኳን ብትሆን እኔ ምንድን ነው የሚያረገው የት ነው የሚገባው እንዴትስ ነው የምኖረው ብሎ እንግዲህ ዳኒ በጣም ተጨንቋል። ጽጌም እስካሁን ድረስ አልነቀችም

እና ሐኪም ቤትም እየደረሱ ነው ማለት ነው። ሐኪም ቤትም እየደረሱ ነው ደርሷሉ። ያው እንግዲህ ወደ ሐኪም ቤት ሊያስገባት ነው ማለት ነው። ዳነሽ ተረጋጉ ብሉም ዶክተሩ ቢያወራቸውም

ምንም እነሱ ሊሰሙ አልቻሉም ማለት ነው። እባክሽን ሜሪ፣ አትንኪ በቃ ተያት፣ ብለው ዶክተሩ እንኳን ቢነካም አትንኪ። እንግዲህ እኛ እንርዳ ባት ሙቀት እንትን እያደረጋችሁ ነው ብላ እንግዲህ ብሎ ዶክተሩም እያወራ ነው። እነሱ ግን ሊሰሙ አልቻሉም። ጽጌ የባክሽን አንድ ንቅ ብላ ሜሪ በጣም እያለቀሰች ነው። በጣም በጣም በጣም ራሷን መቆጣጠር አልቻለችም ማለት ነው። በጣም በሚያሳዝነው ሁኔታ

እንግዲህ ውድ ተመልካቾቼ እያያችሁት ይመስላል። ታዲያ ሐኪም ቤት ስትገባ ምንድነው ሊፈጠር የሚችለው የሚለውን ነገር አብረን የምንመለከት ይሆናል ማለት ነው። ውድ ተመልካቾቼ እንግዲህ አሁን ወደ ሐኪም ቤት ሊያስገቡ ነው። እዛ ጋ እንረዳታለን፣ እዛ ጋ የሚያስፈልገውን ነገር እንሰጣለንም ብለው እንግዲህ ዶክተሩ እያወራ ይገኛል። ወደ ቪዲዮ ልውሰዳችሁ፣ ላይክ እያደረጋችሁ አበረታቱኝ። ወደ ቪዲዮ

እንግዲህ ሜሪ የሆነ ነገር አውሬ ጽጌ ባክሽን ብላ ብትለምነውም እንግዲህ ጽጌ ራሷን ስለሳተች ማውራታችልም ዳኒ በጣም ተጨንቋል። ጽጌም ወደ ሆስፒታል ገብታለች ማለት ነው። በሚያሳዝን ሁኔታ በጣም ያው ከባድ ሁኔታ እንደተፈጠራ ያሳያል። ሜሪ በጣም ተጨንቃለች። ምትይዘውን የምጨብጠውን አጥተዋለች። እንግዲህ

ቤቲም እየ መጣች ነው ቤቲም መጥታ እንግዲህ ምንድነው ያደረጋችኋት ብለህ እንግዲህ ቤቲ በ ሀይል እየ ጮኸች

እየተቆጠች ታወራለች ማለት ነው። በዛ መሀል ደግሞ ሀይላብ የሚመጣ ላይላ በመጣ ጊዜ ላይ ደግሞ በጣም ትልቅ ችግርና ብጥብጥ ይፈጠራል። በጣም በሚያሳዝነው ሁኔታ እንግዲህ ድራማው መልኩን እየቀየራ ከእርግዝና ወደ ልጅ፣ ከልጅ ደግሞ ወደ ጽጌ፣ ከጽጌ በፊት ደግሞ ዳኒ መታሰር ሆና እንግዲህ

ዛሬ በቃ በጣም ከባድ ነገር እና ኃይለኛ ነገር ተፈጥሯል። እንግዲህ የተፈጠረውን ነገር እኔ ለእናንተ አሳያችኋለሁ። እናንተም ላይክ እያደረጋችሁ አበረታቱኝ። ወደ ቪዲዮ አንቺ

እንግዲህ እኔ ነኝ ጥፋተኛ፣ እሷ አይደለችም። ቅድም ሐኪም ቤት ገብታ አልነበረም እንዴ? ደሟ ከፍ ብሎ ነበረ። ለምን እንደዚህ ያደረጋችሁ? ምን አርጋችሁ ነው ጓደኛዬን ብላ፣ እንግዲህ ቤቲ በጣም በኃይለኛ በቃ እየተቆጣች ትገኛለች ማለት ነው። እናንተ ልጅቷን ልትገሏት ነው እንዴ

እንደዚህ የምታደርጓት እናንተ ለምንድን ነው እንደዚህ ያደረጋችሁት? ልትገሏት ነው? አንቺ ሜሪ ታቂ የለም እንዴ? ደሞዋ ከፍ ብሎ አንቺ ታቂ የለም እንዴ? ምንድን ነው ብላ በጣም ሜሪ እየተጫዋች ትገኛለች። እንግዲህ ሜሪም እያለቀሰች ነው። ቤቲም በጣም እየጫዋች ነው። እናንተ ልትገሏት ነው እንደ ልጅቷን፣ ለምን አትተዋትም? እኔ ለትንሽ ደቂቃ ብርቅ እንደዚህ ታረጋላችሁ እንዴ ብላ እንግዲህ በጣም

ተጨንቃ በጣም ብጥብጥ ውስጥ ትገኛለች ማለት ነው። በጣም በሚያሳዝነው ሁኔታ እንግዲህ ከዚህ በኋላ ምን ሊፈጠር ይችላል አብረን የምንመለከት ይሆናል። ውድ ቤተሰቦች በጣም ከባድ ሆኗል ማለት ነው

በጣም በሚገርመው ሁኔታ ምን ልታረግ መጠ አንተ ምን ቤት ነ ምን ፈልገ ነው የመጣከው? ምን ልታረግ ነው የመጣከው ብለው እንግዲህ ሃይለብን ያ ለሁለት ሆኖ ሜሪና ዳኒ እንግዲህ እንደዚህ እያቀጠቀጡት ይገኛሉ ማለት ነው በጣም በሚያሳዝን ሁኔታ

አይለብም እንግዲህ ለጽጌ አትሆንም፣ አንተ ዞር በል፣ በአንተ ምክንያት ነው እንደዚህ ሊሆን የቻለችው ብሎ እንግዲህ እያወራት ይገኛል ማለት ነው። በጣም በሚያሳዝን ሁኔታ በቃ ተው፣ ራሱ አንስታ ነው ብለዋሉ ዶክተሮቹ። መግባት አይሰጡም፣ አንተ አትግባ፣ አይሆንም፣ ሂድ ብላለች። አንተ ምን ቤትናክ ደግሞ አንተ ምንም አይደለክም፣ ማንም አይደለክም፣ በቃ ዞር በልብራ። እንግዲህ ሜሪ ማፍጣ ይዛለች ማለት ነው።

እንግዲህ ኤፕሶድን በመሀል ላይ ገብታ እሱ እኮ ጽጌው ፈልገው ነው የመጣው እንጂ ማንም ፈልገው ነው እያለት ነው። ዳኒም ደግሞ ለጽጌ እኔ ብቻ አለሁኝ አንተ ማና ያስባል እኔ ባሏ ነኝ እንግዲህ እኔ በቃት አለሁ አንተ ያታስፈልግም ብሎ እያወሩ ይገኛል። ሀይለብ ግን አልሰማችሁም ብሏል ማለት ነው። ታዲያ ዛሬ ምንድነው ሊፈጠር የሚችለው? አብረን የምንመለከት ይሆናል ውድ ተመልካቾቼ።

ዳኒና ሀይለብም ተፈጧሉ። ሜሪም አት ገባም፣ አንተ ምን ቤት ና ልት ገላት ነው እንደ መጣኸው? በል እንግዲህ ከዚህ ሂድልን አንፈልጋችሁም፣ ሂዱልን እያሉ ይገኛል ማለት ነው አንተ ምንድን ነው በቃ እንደዚህ የሚያረገኝ? ዳኒ ተው ብለህ ኤፍሶን ብትከራገረውም አንተ ምን ቤት ነሽ

አላት እንግዲህ ይዘሹ ሂጂ ወንድምሽን ይዘሽ ሂጂ ብሎ እንግዲህ ብላትም ቢያወራትም እኔ ግን ስህተታቸውን የማያምኑትን ሰዎች ባይ ማለት ነው። ኤፕሶድና ዳኒ የምርን ብላችሁ ስህተታቸውን አያምኑም።

እንግዲህ ኤፍሶን ራሱ ስህተቷን አታምንም። ማለት የዋሸችውን ነገር ራሱ እንትን አትልም አታስብም፣ ባይገርማችሁ ማለት ነው። ሜሪ ግን ለጽጌ በጣም ተጨንቃለች። በዛ መሀል ደግሞ ሀይላብን ስታይ በጣም ስሜታዊ የሆነች ነው። ገፍትረ ወደዛ ሄድልኝ አንተ ምን ቤት ነ ብላለች። እንግዲህ የዳኒ ምላሽ ምንድን ነው? አብረን ነት ነው

እንግዲህ እኔ እዚህ እያለው ዳኒ እኔ እዚህ ቆሞ እያለው አንተ አትገባም። እኔን ብቻ ነው ስለ ጽጌ የሚያገበኝ እኔ የጽጌ ባልነኝ አለ። ኤፕሶን እኮ ጽጌ የመለዋ ነው፣ እንደዚህ የሆነች ነው ሰውን ምታታልለው ብላ እንግዲህ እንደዛ እያወረች ትገኛለች። ተውበቃ በቃ ተረጋጉ እያለች ቤቴም እያረጋጋቻቸው ትገኛለች ማለት ነው። ውድ ተመልካቾች ለዛሬ ይዤላቸው የቀረብኩት ቪዲዮ ይህንን ይመስል ነበራ። ከወደዳችሁ ላይክ ማድረጋችሁን እንዳትረሱ ሰብስ

ሰብስክራይብ እያረጋችሁ ቤተሰብ ሁኑኝ አበረታቱኝ፣ እላችኋለሁ ውድ ሀገሬ ልጆች እንግዲህ አበረታቱኝ እንግዲህ እላችኋለሁ። በአዳዲስ ቪዲዮ እስክንገናኝ ድረስ መልካም ቆይታ መልካም ጊዜ ይሁንላችሁ። ባይ